ዛሬ አብርሽ ምን በቃው? ዛሬ አብርሽ ይህንን ጉሩ ሲያይ ምን አለ? ምን በቃው? ምን ይላል ደግሞ ምን ይላል? ሲጀመር እሱ አሁን አስታርቁኝ ማለት ይፈልጋል። ምክንያቱም ማርክ ነበር የሚያስታርቀው። ማርክ ደግሞ አሁን ከባልተ ቤቱ ጋራ ብጥብጥ ነው፣ ገባቸው አይደለም። እንደዛ ስለሆነ ነው እንጂ ማርክ ያስታርቃቸዋል ማለት ነው ሲጀመር እኮ አልተጣሉም የእውነት ስነግራችሁ አልተጣሉ ማለት ነው። አብሪ ዝም ብሎ ነው ወቶ ሩታን ለማስጠላት የሚያስመስል ማለት ነው። ሩታን ለማስጠላት እየወጣ ያስመስላል ማለት ነው። በቲክቶክም ሆነ በየትም እየሄደ ማለት ነው። ግን አልተጣሉም ለማስመስል ነው። ይሄ እንዳትሰራ ስለፈለገ ይመስለኛል። እንዲሰራ አልፈለገም፣ ገባችሁ? ምክንያቱም ኦቨር ነው ያላት ቪዮ እና ሁሉም እንዲሰራ አልፈለጉም። ትናንትና ሚያችን ጽጌን አይታችሁ ከሆነ በመሀል መታ የገባችሁ በቃ እሷን ለማሰናከል ነው ማለት ነው። ሰላም ሰላም፣ እንዴት ናችሁ? እንዴት አመሻችሁ? አለሁ፣ አይን አለም ነኝ። ሁሉ መልካም፣ ሁሉ ሰላም፣ ከኔ ሰላም አለሁ። አብርሽ ሲያለቅስም ያስመስላል፣ ሲያወራም ያስመስላል። የእውነት ትናገር ማለት ነው። እናንተ ምንም ቢሆን ምንም ከሴት ልጅ ነው ጎን ነው መቆሚ ያለባቸው፣ ሴቱ ናችሁ ማለት ነው። ሩታ ጀግና፣ ብልህ ሴት ናት። የእውነት ነው የምላችሁ ነገ በጣም የምትታይ ሴት ናት። ምን አለመሰላቸው አብርሺ፣ አሁን ከጎንሽ ሆነው አሁን ከጎንሽ ሆነው ከዛ ከጎንሽ ሆነው አይዞሽ፣ አይዞሽ ያሉሽ ሰዎች ነገ ትተውሽ እንደሚሄዱ እውቅ በይ እያለ ያስፈራራታል። ሁለዚህ ማለት ነው ማንም ጥሏት አይሄድም። ሩታን ሁሉም ሰው ይወዳታል። አይገርምህም እውነት ስነግርህ ማለት ነው ሁሉም ሰው የሚወዳት ሩታን ማንም ሰው ጥሏት አይሄድም። ማንም በጣም አክባሪው፣ አክባሪ እህቶች አሏት። የእውነት የእውነት ስነግርህ ማለት ነው። በዛሬው ቪዲዮ ራሱ ያየሁት ነገር በስማ በስማ ስለዚህ አክባሪ አክባሪ አክባሪ እህቶች አሏት። ማንም ጥሏት አይሄድም አብርሺ ማለት ነው። በዚህ በኩል ተሳስተሃል። የእውነት ስነግርህ ሩታን ማንም ጥሏት አይሄድም። የእውነት ስነግር ማለት ነው እና ተሳስተሃል። የእውነቴን ነው የምልህ ዛሬ በይ በይ እያሉሽ ነገ ዙሮ ያውሽም ትለምኛለሽ ትለምኝኛለሽ ይላል እኮ ሁሉ ደግሞ አብረሽ ደግሞ ትለምኝኛለሽ አንተን ነው የምንለምነው አሁን ስ አትለምንህም እውነት አትለምንህም ነው የምነግርህ ሮታ ሮጣ አሁን ላይ አሁን ለመናገር ለቅንስ አንተ ለምናት አንተ ለምንና አስቀራት እንጂ እሷ አትለምንህም፣ እውነት ነው የምናገረው። ስለዚህ አለምንህም ልልህ ፈልጌ ነው። ሩታ አትለምንህም። ግባ፣ ጎበዝ ከሆንክና ብልህ ከሆንክ ተነስ። ብዙ መንገድ ሳትጓዝ መመለስ ትችላለህ። ልባም እንዲህ ከሆንክ ለሩታ ቦታ ካለ ለሩታ ፍቅር ካለ ይህን ነው እኔ የምመክር። ለአንተ እኔ ሌላ ለአንተ የምመክር ነገር እንኳን ያለኝ አይመስለኝም፣ ምክንያቱም አንተ ብትመከርም ብትመከርም ያው ስለሆንክ አሰማም አሰማማ እና እንግዲህ አበጋዝ ነገ እያለቃቀሰ ይመጣል። ሰምታችኋል? ነገ እያለቃቀሰ ይመጣል አበጋዝ ማለት ነው በተራው እኔ ጋር እንጂ ይህን አልጠብቅም ሩታ በኔ ጨከንሽ፣ በቃ እኔ እንን አልጠብቅም ተብቅም እያለ አበጋዝዬ ነገ እያለቃቀሰ ይመጣላችኋል። መቼም ማልቀስ ስራው ሆኗል እኮ እሱ ማልቀስ ነው፣ ማልቀስ ማልቀስ ማልቀስ። ወይ አብርሽ፣ አሁን ተራው የ ያብርሽ ነው ማልቀስ። ሩታ ተታለ ያታለሰም አሁንስ የማልቀስ ስራው ያብርሽ ነው። በደንብ አልቀስ ምናባቱ እሺ፣ በደንብ አልቀስ። ሩታን እጄ እስከምታስገባ አልቀስ፣ ግድ ነው። ያለያ ካላለቀስክ ግን አታገኛትም። ካላለቀስክ ግን አታገኛትም። በደንብ ማልቀስ አለብህ። በደንብ ካለቀስክ ግን ታገኛታለህ። ሰምተሃል? በደንብ ካላለቀስክ አታገኛትም። ለማንኛውም ጀግና ሚስት ናት ተፈልጋ ማትገኝ ጎበስክ ሆንክ ቶሎ ብለህ መልስ አትለቅ። እንደሱ እሱ አይነት ሴት ምንም ቢሆን አታገኝም። እግርህ ሲቀጥን የእውነት የሆነ ነው። እኔ ምቼም እውነት ስለማወራ አትወዱኝ ይሆናል እንጂ የእውነት ይሄን ነው። ጀግና ሴት ናት እኮ ሩታ። ይሄ ማንም የሚሆነት እውነት የሚወራው ነገር ነው፣ አይካድም። ስለዚህ አብርሺ መክረን ሀል እንግዲህ መሰማ ከሆነ ማለት ነው፣ ካልሰማ ማሰላም ደህና ሁን። ይሄን ነው የምልህ፣ ደህና ሁን ጎበዝ ከሆንክ ሩታን መልሳት ጀግና ከሆንክ ማለት ነው። ማርክ ነበረ የሚያስታርጋቸው ማርክ፣ ማሁን ለራሱ እናት ዝብርቅርቅ ያለ ነገር ውስጥ ነው ያለው ማለት ነው። ቾኮሌቱ አፍቅረዋለች መሰለኝ። ልቤን ሰበርከው ጉድ ሰራኸኝ እያለች ማርክን እያስጨነቀችው ነው እንግዲህ። አንተን ማመኘ ልቤን ሰበርከው፣ ተጫወትክብኝ፣ ሰራህልኝ ፈተና ነው ብሏል የሀገሬ ሰው።